አንቲ፣ ወይ እኔ። ጣፋጭ አንድ ነገር ላስቸግር። ምን ልቸገርልሽ? ለማንም አትናገር ባይ ደክሞኝ ኖሮ እንዴት እንደምንስቅ። ናቲ እባክህ፣ የሚሆን ከሆነ ስንጋባ ለሚቀርቡን ሰዎችን እናገራለን፣ ግን እባክህ ዛሬ ለማንም አትናገር። እንዴ፣ ነውት። በእኔ በኩል ያሉ ጓደኞቼ እኮ ቢሰሙ በጣም ነው ደስ የሚላቸው። ምን ነው ባንቺ በኩል ያሉ ደስ አይላቸው? እንደዛ አይደለም። ታዲያ ለምን ለምን እንዳልናገር ፈለግሽ? ናቲ እባክህ በቃ እሺ በለኝ፣ በእናትህ። አልገባኝም፣ ግን እሺ ካልሽ አልናገርም። እንደዚህ ህይወቴን ድብቅ ለማድረግ አስቤ ያላውቅ ነበር።

አያጎልም። አንተም ባለ መጉደሌ ውስጥ ነው የመጣህ። ምን ልትሞላ ምን ልታጎድል እንደሆነ አላውቅም። ግን እባክህ ነገ ላትኖር ዛሬ ሌላ ሰዎች አሉላት ብላት አልገባኝም። ነገ አብረን እንደማንኖር እንደማንጋባ ነው እንደምታስብ። እሱም በኑሯችን አብረን ብናየው ይሻል። አልገባኝ ካልሽ ግን እሺ። ምንድን ነው የምቀባጥረው? ቀባጣሪ እኔ እንደሆንኩ ስራዬን ጨርሻለሁ። ርግምክ ሆ፣ ይኸውልህ። ተውብዬ ነግሬሽ ነበር። አሰማኝ፣ አሁን ሌላ ወሬ አልፈልግም። ገንዘቤን አላምነን፣ እባክህ። ምን አይቼ ነው ገንዘቤን የምሰጥህ? አንተ ደግሞ ታብዘዋለህ አንዳንዴ። እኔን አታምናኝም እንዴ? አታልዬ ካውቃለሁ። ካለ ማስረጃ ምንም መተማመን የለም። አባቴ፣ ዘመኑን እያየሽ ማስረጃ አምጪ ይገጭሻል። ነው አይደል? እኔ እናንተ ውስጥ መተማመን ጠፋ። ምንድነው የምታቅራራው? መረጃ ካለ አሳየኝ። ብትገልኝ ያሳዝነውን ብር አልሰጠም። ያለበለዚያ እኔ ነኝ እንጂ አንተን አምኜ እዚህ ጨዋታ ውስጥ የገባው። ማስረጃ እንደምትጠይቀኝ እርግጠኛ ነበርኩ እና ያቺን የመሰለሽ ቆንጆ አንገቷን የደፋሽ ልጅ አሰመጥኩት ትለኝ ማን ይሰማል። ይኸው ይብላኝ ላንተ። እኔ እንደምጠይቀኝ እርግጠኛ ስለነበርኩ ያው ቀድሜ ይዣለሁ። እንዴ አንተ እቺ ማሮዛ አይደለችም ባርክ የወለ ለለማ መን አትታገል፣ እስኪ ተረጋግተ። የው እቺ ሮዛ አይደለችም በለኛ፣ አንተ እራሷ እኮ ነች። እንዴት ሊሆን ቻለ? ሆነ እንግዲህ፣ ያቺ የውበት እንስት የኩራት ጥግ ያላቸኋ ሴት አልጋ ላይ ተዘርራለኛል። አሁን ብሩ አምጣ። ባአክካሽ የለኝም፣ ትራንስፈራረር ላለሁ። ግን እንዴት ሊሆን ቻለ? እስኪ ንገረኝ። ይኸውልህ ምንም ካልኩሌሽን አያስፈልገውም። ሴቶች ከወንዶች የሚፈልጉት አንድ ነገር ብቻ ነው ምን ጊዜና እንክብካቤ ያንን እስካገኙ ድረስ እጅ ላይ የማይልኩበት ምንም ምክንያት የለም። እሺ ሮዛ አይነት ሴት ማለቴ አላፈቀርካትም? ምን እኔ ነኝ በዚች ፍቅር ውስጥም ገባ። እንደውም እስካሁን ብሎክ ባለማድረግ ዘግይቻለሁ። አረ በእናትህ ተው እንዲህ እሷ እኮ ስላፈቀረች ነው ኩራቱን ትታ እጅ ውስጥ የወደቀችልን። እኔ ደግሞ ከእሷ ጋር ያለኝን ስራ ጨርሻለሁ፣ ከህይወቴም ከስልኬም ነው ምድልታት መቼውን ግን የምትሸነፈው? በና እኔ መቼም አልሸነፍም። ከኔ ጋር ባታስይዝ ነው የሚሻለው። ቆይ ግን ሴቶች ምን ነክቷቸው ነው ኮስታራ አትንኩባይ ሆኖ መጀመሪያ፣ መጨረሻ ላይ ግን ተሸንፈው የሚገኙት እነሱ ናቸው። አገባቢው ነዋ። እንዴት እንደምገባ ካወቅ ሴት ልጅ ያው ሴት ናት። ደና ነሽ? ምንም አልኩ። ደና ነኝ። ምንድን ነው ደና ነኝ የምትይኝ? እያየሁሽ እኮ ነው፣ ፊትሽ ላይ ፈገግታ የለም። አታበሪኝ። ጨዋታ ቀነስሻል። ቀጠሮ እንዳለበት ሰው አስሬ ስልክሽን ነው የምታየው። የምጠብቂው ሰው አለ እንዴ? እረ ማንንም የጠበቅኩ አይደለም፣ ለመተኛት ሰዓት እያየው ነው ከመቼ ጀምሮ ነው አንቺ በሰዓት መተኛት የጀመርሽው? ስምንት ሰዓት መተኛት ጥሩ ነው ሲሉ ሰምቼ ተከረች። ይሄው ሰዓት እያየው ነው አይደል? መናገር ካልፈለግሽ አልናገርም ነው የሚባለው። ምንድን ነው እንደዚህ የሚያራግቅሽ? ኧረ እኔ ምንም አልሆንኩም። ለመተኛ ሰዓት እያዩ ስለሆነ ነው በሰዓት ስለሆነ የምተኛው። ሰዓቴ ደርሷል። በቃ ልተኛ። ሁለት ሰአት ተኝተሽ አስራ ሁለት ሰአት ስትነሽ ነው ስምንት ሰአት የሚሆንሽ። እኔ ዛሬ በጣም ደክሞኛል። ስለዚህ በጊዜ ልተኛ። ቻው፣ ደህና ደሪ። አዎ፣ እረፍት ያስፈልግሻል። ደህና ደሪ። አሜን። ደህና ደሪ። እንዴት ነሽ? ደህና ነኝ፣ ደህና ነኝ። እንዴት ደወልሽ? ማለቴ በሰላም ነው። ናት ይጠፋ አይታከው ታውቃለህ? ኧረ አይቼው አላውቅም። እንደውም የልጅ ፍቅረኛ ሲስ ከዳ ምናምን እያሉ ጀማው ራሱ እያወራበት ነበር። እርግጠኛ ነች ውስ አዎ። ስንት ጊዜ ሆነ? ካያ ካየሁት ቆይቻለሁ። ሳምንት አይሆነኝም ብለሽ ነው? አዎ፣ አራዊ ይሆናል። እና ልትፈልገው አልክም ማለቴ ስራ ቦታ ወይ ደግሞ ጊዜውን የሚያሳልፍበት ቦታ እኔማ ከአንቺ ጋር ይሆናል ብዬ ነበር ግን አንቺ አትጨነቂ እፈልጋለሁ ጆሴ በጣም ተጨንቄያለሁ ደህና መሆኑን ማወቅ አለብን እባክህ ቤቱ ሳይደ ኧረ ቤቱ ይብራብሽ እኔ እፈልግ ያገኘዋለሁ እየፈለግሽው እንደሆነ ነግሮና ይመጣል እርግጠኛ ነኝ ጆሴ እውነት በእኔ ሆንብሽ አሁን ወደ ቤት ሂጂና ረፍታ አድርጊ። ይደውልሻል። እሺ። እንዴት ነኝ? ወዴት? አንዷን ደግሞ ዛሬ ይበላታል። እንዴት ነው ቆንጆ ሴት ለመብላት የሚበቃ አለባበስ አሟልቻለሁ። አምሮባል። እሱማ ሁሌ እንዳማረብኝ እኮ ነው። ውበቴ ማጥመጃ አድርጎ ነው የሰጥ ውበትም ደምግባትም ይረግፋል ይላል መሰለኝ መጽሐፉ በአግባቡ ከተጠቀምክበት እንኳን ውበት እኔ ስሟች አይደለሁ። ዋና ውበትህን እንዴት ተጠቀምክበት ነው እና ይሄ ሴቶችን አጥምሮ በመጣል ነው የአንተ የውበት ጸጋው የሚለካው። ብዙዎች ያልታደሉት ትልቅ ጸጋ ነው። እሺ ሮዛ ደውላ። ሮዛ ማናት? የምርህን ነው? በቃ እኮ እሷ ታሪክ ተዘጋ። ምንድን ነው ደጋግማ ምጨቀጭቀኝ? ደቡላ ውራታ አዎ እንደሱ ይሻላል። ይኸውልህ እንቅፋት ነው የምትሆንብኝ። ስለዚህ ከዛሬ ሯት በኋላ ደውዬላት አወራታለሁ። እና ትቆያለህ ወይስ ትወጣለህ? ምን፣ ግልጽ ጥያቄ የምጠይቅሽ ማነው እንደዚህ ድንዝ ያደረገሽ? ሰሞኑን ትንሽ ስራ ጫና ስላለ እንጂ እኔ ማን አባቱ ጀግና አንቺ ከስራ ብዛት የምትት ማይነስ ታደርሽ? የሆነ ያጋጠመሽ ካቅምሽ በላይ የሆነ ችግርም አለ? የሆነ ዲ ምንም ምንም ነገር የለም። ቆይ ለኔ ለአብሮ አደግ ጓደኛሽ ካልተናገርሽ ለማን ልትናገሪ? ምን ትነኝ ያክል ድብቅ መሆን

ሰላም፣ እባክሽ እማት ሞት አልሰማሽ። የምሰራው ምግብ በልተሽ ነው የምትተኝው። አሁን ይጅራሽን ታጠቢ። ይቺ በቃ ንቻሉሽ ነገር ነው ግ

ልትፈልግሽ መባል በዚህ ምክንያት እንለያይ መባል ሰላም አለው። ይህንም ማያውቀዋለ? አልገባኝም። ሰላም ወይ ማነው? ይቅርታ፣ ሰላም ነው ማለት ቁማር ነው። ቁማር የመቁማር፣ ሰላም ቁማር ማለት በቃ ካሸነፈ ገንዘቡን ይወስዳል። በሰው ልብ ይቆምራል። እኔ እኮ የምሬን ወድጄው ነበረ። በሰው ልብ ይቆመራል

የእኔ ቆንጆ፣ ሰላም ነው። እንዴት ነሽ? ደህና ነኝ። ላገኘሽ ፈልጌ ነበር። እሺ፣ የት እንገናኝ? አስራ አንድ ሰዓት የተለመደው ቦታ

ለእኔ ደግሞ ሻይ ቅጠሉ የበዛበት ጎዶሎ ሻይ። ጎዶሎ? ምን ነው መጉደሉ አሳሰበው ወይስ መጎምዘዙ? እንዲህ ነው የጎደልክ? ስንት ብር አገኘህ? የምን ብር? እንደኔ ስንቷን ከሙላት አጎደልካት? ስንቷን ጎዶሎሽ ሻይ ቅጠል የበዛበት ጎምዛዛ ሕይወት እንድትኖር ፈረድክባት። ምን ማለት ነው? የመጣሁት ልኮንን አይደለም፣ ያንተ ደስታን ማጉደል አሸናፊ ግን ደግሞ አሸናፊ አይደለም። ስለምን እንደምታውሪ አልገባኝ። ለምን በግልጽ አትናገሪ? የጎደልን መሙላት እየተቻለ ማጉደል እንዴት ምርጫ ሊሆን ይቻለ? መልሱ ላንተ ነው። ከአንተ በፊት ፍቅረኛ ነበርኝ የምወደው፣ ግን ሄድ። አንተ መጣ፣ ግን ሄድክ